ለናንሽ ይቅርታ፣ እሺ። ትናንትና ሳማት ስትለው ያልሰምኩሽማ እዚህ ደሳለሻውን አኩርፋ ነበር፣ ለምን አላልክኝ ብለውን ወይ፣ ቡራ ትልቅ ትልቅ ውስጥ ነው ያለኸው። ሀይሚን ለማስቀናት እንግዲህ በሀይሚ ፊት ትናንት ሳማት ስላለችው እየሳማት ማለት ነው ሌንዳን የመር ግን ቡራ ይችን የመሰለች እንቁ ሀይሚዬን የመሰለች ረቂቅ ሴት እንደው ጠበቅ ርግብ ትዝ ይሻላል። እልክ ውስጥ ገብተው የማንን ብድር እየመለስክ እንደሆነ ባይገባኝም በእሷ ፊት አሁን መሳምን ይሉታል ወይ? ዘንድሮ ፍሬም ታምሉ ዘፈን ሲያወጣ ማለት ነው። እና እኛ የጠበቅ ነው ሌላ እነ ቡራ የመጡበት ሌላ ዛሬ የልደቷ ቀን ነው። በልደቷ ቀን ባታበሳጫት ወራችን ደስ ይለናል ማለት ነው። ሀይሚዬ መልካም ልደት። ዛሬ እንግዲህ ልደቷ ነው ማለት ነው። ጭራሽ ያልጠበቅነው ነገር ነው የምር ማለት ነው እና የሚባለው ሌላ እነሱ ዘውት የሚመጡት ሌላ ብቻ። ግን በጣም በጣም በጣም የሚገርም ነገር ከፊት ለፊት ይጠብቀናል ማለት ነው። ማለት ይሄ ነገር እንደሚራዘም ትናንት ምን ተናግሬ ያለው እንደሚራዘም ማለት ነው። ኢቭን እንኳን ዛሬ ልደቷ እንኳን ቢሆን ነገሩ እንደማያበቃና እንደሚራዘም ነው። ምክንያቱም ሀይሚ ትናንትና በራሴ እመጣለሁ ብላ ተናግራ ይታችኋታል። እና ስለ ቡራና ስለ እሷ የአንድ አመት ጉዞ ከተናገረች በኋላ ሁለቱን ከሸኘች በኋላ እኔም አልፋታህም፣ እኔም በራሴ እመጣለው ጣብቀኝ ጠብቀኝ ብላለች፣ እና ዛሬም ብላለች። ስለዚህ ነገሩ ገና ይቀጥላል። አሁን ከሀይሚ ጋር የሚመጣው ሰው ነው፣ እኔ ማን እንደሆነ እስኪ ገምቱ። ማለት አሁን ሀይሚ እኮ ሌላ ሰው ይዛ ልትመጣ ነው። ጭራሽ ብሩክ በሀይሚ ፊት እየሳማት ማለት ነው ሊንዳን። እንግዲህ ሀይሚን ሀይሚን ብቻ ለማስቀናት አይመስለኝም፣ መዝለይ ብሩክ ማንን ነው ደግሞ ለማሳበድ የተነሰው? እስኪ ቤተሰብ እናንተም እስኪ ሀሳብ ጻፉ ማለት ነው። አሁን እዚህ ጋ ሀይሜ ናት ያለች። ሀይሜ ምንም እንደማይመስላት ነብር መሆኗን ያቃል እና እንግዲህ ከሷ ፊት እየሳማት ነው ያለ መሆን አለበት ብዬ ግን አላስብም። ምንም ቢሆን ማለት ነው። ትናንትና መተሽኛል ይቅርታ ጠይቅኝ ብሎ ነው ርስዞ የመጣው። ሀይሚ ደግሞ ስሜ ናት ትጥራኝ ስትለው አይደለም እንኳን ስሟን ለመጥራት ከመኪና ላይም ላሰራ እችላለሁ ስሟን እንዲሁም ደግሞ አስሬ ነው በቃ እንዲሁም እነቀሳት አለው ብሏል ማለት ነው። ይህንም የሚያመላክተው ብሩክ እንግዲህ ያው ከሀሚ መለየት እንደማይፈልግና ሀሚን ማጣት እንደማይፈልግ ነው የሚያመላክት ማለት ነው። እና አንድ ሰው የማይፈልግ ከሆነ ስሜን አትጥራኝ ከተባለ አይጠራም ማለት ነው እንጂ እንደዚህ አይሆንም ማለት ነው እና ሰላም ሰላም ቤተሰብ፣ እንዴት ናችሁ? አለው ሰላማችሁ ብዛ በእያላችሁበት እያልኩኝ ውድ ቤተሰቦች የጨረቃ ቤተሰቦች አውቃለሁ፣ እናንተ የጠበቃችሁት ሌላ ነው፣ የጠበቅኩት ሌላ። የምሬን ማለት ነው እንዴ። ግን በፎቶ ከተለቀቀ በኋላ ግን እየተምታተው ነበር። በተለይ አንድ ሰዓት ምናምን ሲቀረው ሊለቀቅ ማለት ነው። ወደ 11 ሰዓት ምንድን ነው የነገር ፎቶ እንደዚህ፣ አይምዬ አትለቅም ማለት የኬኩ የተቆረሰው ኬክ ፎቶ ነበር የሚለቀቅ እና ምን ታስቦ ነው ያልኩኝ ነበረ። ይገርም አልየምር ማለት ነው። አልጠበቅንም። ቡራ ትልቅ ሰርፕራይስ፣ አሁንም ትልቅ ሰርፕራይስ ከኋላ ይኖራል። የሚገርማችሁ ነገር አሁንም ቢሆን ማለት ነው። ቡራ ቪዲዮ ሲሰራ አዳምጡት ምን እንደሚል ማለት ነው። እና በፊትም ተናግሯል። አሁንም ቢሆን ከኋላ ትልቅ ትልቅ ሰርፕራይስ ይኖራል ብዬ ነው ማስብ። የስኬታቸውን አንዱን ሰርፕራይስ፣ ያንትን ያካተተ ሰርፕራይስ ይኖራል ማለት ነው። እንደዚህ ወርቅ ምናምን ብቻ ሳይሆን በቃ ትልቅ ነገር ማለት ነው። ማለት እንዴት ነው የነሱን ላይፍ የነሱን ህይወት አንድ እርምጃ ሂደዋል። አሁንም ደግሞ የቀረ ነገር ስላለ እሱን ያሳካሉ ብዬ አስባለሁ። አሁንም ቢሆን ማለት ነው። ምክንያቱም ቡራም ተናግሯል፣ ባለፈው የሆነ ነገር ይኖራል ተፍተፍ ብለን አሁንም ቢሆን አንድ ስኬት ይኖራል ብለዋል። እሱን እንጠብቃለን። እሱ ደግሞ እርግጠኛ ነኝ ለሀይሚ ነው የሚሆን፣ ለማንም አይሆንም። እና እንግዲህ እኔ አላውቅም። ማለት እንዴት ነው ብሩክ በዛሬ ቀን እንደዚህ የሚያደርገው? ማለት ዛሬ ልደቷ ነው፣ የልደቷ ቀን ነው። እንደዚህ እንደሆነ ማድረግ እንደፈለገ ለምን እንደሆነ አልገባኝም። በነገራችን ላይ የሀይሚ ልደት በተመለከተ በጣም ብዙ ግርግር እንዳለ፣ ዳኒ እያሰራላት ነው እንደዚህ እንደዚህ እየተባለም ስለሆነ ግርግር ከሚፈጠረው እንደዚህ ነገሮችም እንኳን በሰላም ተፈተው፣ እኔ እኔ አንድ ቀን እያከብሩላታል ብዬ አስባለሁ እንጂ እንደዚህ ዝም ብሎ ይቀራል ብዬ አላስብም። ይከበርላታል በሰፊው ማለት ነው። እንዲሁም ከትልቅ ሰርፕራይዝ ጋር ከትልቅ ስኬት ጋር እያከብሩላታል ብዬ አስባለሁ። ቡራ የቡራም ሀሳብ ነው። ስለዚህ አሁን ብሩክ እዚህ ጋር ማለት ነው፣ ማንን ነው እያስቀና ያለው? እንዲህ ሀይሚን እኮ ያውቃታል። ሀይሚን ያውቃታል። እንዴት ነው ማለት ማንን ነው እያስቀና ያለው? አንድ አመት በላይ ተጉዘው መጥተው አሁን ሊንዳን እዚህ ላይ መሳምን ማለት ምንድነው ትርጉሙ? ሀይሚ አንተን ትፈልጋለች፣ አንተም እሷን ትፈልጋታለ፣ አለቀ። ሌላ ምንድ ነው የሚፈለገው? ቦራ የሚያስቀነው ሌላ ሰው አለ ማለት ነው። ማለት እንግዲህ እየተከታተላችሁ ከሆነ ትናንተን ሀይሚም ተናግራለች ሊንዳ የዳኒ ቤስት ፍሬንዱ ናት፣ ቤስት ጓደኛው ናት ነው የሚባል። አይ ቲንክ ከሶሲ በፊት ይሁን ትውቃቸውን አላውቅም። ብቻ ግን እንግዲህ አሁን ሶሲ ትሆናለች የላከቻት ማለት ነው ወይም የላከች ብሩክን። ምክንያቱም ሊንዳና ዳኒ የሆነ ቅርርብ ካላቸው የሆነ ግንኙነት ካላቸው አሁን ላይ ነገሩ ይጠራል ማለት ነው። ማለት ብሩክ እንግዲህ ለሀይሚ አይደለም። አሁን እዚህ ጋር ለሀይሚ ብቻ አይደለም እየመለሰ ያለው በቃ ማለት በጣም በከባዱ ለዳኒ ነው መልስ እየሰጠ ያለው። እንደገና ደግሞ ሀይሚ አሁንም ትመጣለች፣ ሌላ ሰው ይዛ ትመጣለች። ማንን ይዛ እንደምትመጣ ነው ግራ የገባኝ። እንዲሁ ዳኒን ይዛ ትመጣ ይሆን? ዳኒን ይዛ ትመጣ ይሆን? አላቅም ብቻ ግን ሀይሚ ከሌላ ሰው ጋር ትመጣለች። ነገሩ ይራዘማል፣ ተሎ አይቋጭም። ብሩክ እዚህ ጋር ሀይሚን ብቻ አደለም፣ እንደዚህ እያደረገ ያለው የሀይሚን እንዳለ ሆኖ በእሷ ስለሚተማመንባት እንደዚህ በፊቷ ላይ እንደዚህ ቢያደረግ እንኳን ግን በዋናነት የዳኒን ነው እየመለሰ ያለው ዳኒ ምን ይላል የሚለውን ነው ምክንያቱም ሶሲን ወዳታ ላይ ወዳትም እንግዲህ እውነቱ ይወጣል ነው ይሄን ነገር ሶሲ ልካ ነው የሚሆነው የሚመስለኝ እንጂ ለሀይሚ ብቻ አይደለም እየፈተናት ወይም እያስቀናት ያለው ማለት ነው እና ብቻ ከባድ ነው። ዛሬ በልደቷ ቀን እንደዚህ መሆን አለበት ብዬ አልጠብቅም። ቢያንስ እንኳን ልደቷ ተከብሮ ነገ እንኳን ልደቷ ተከብሮ እንኳን ነገ ቢሆን ጥሩ ነው፣ ግን ደግሞ ልደቷን ለማክበር ብዙ ሰው መገኘት ስላለበት ነገሩ ገና አልተቋጭም። ለዚያ ይሆናል እንግዲህ። ለማንኛውም ሃይሚዬ ቀሪ ዘመንሽ የተባረከ ይሁን። ብዙ ሰው መልካም ምኞቱን ገልጾልሻል። እግዚአብሔር ዘመንሽን ይባርከው፣ ያሰብሽ ሁሉ ይሳካልሽ። ቡራ እኛ ኮ ነግረንሃል። ማንም ሁሉም ሰው ነግረሃል። ማለት እንዲሁ መቶ ሴት ደርድረ ብትመጣ ማለት ነው እየተዋረዱ ነው የሚሄዱ። እንግዲህ አሁን ሀይሚ ዛሬ እንዴት እንደምታናግራት እያት ንኬኝ ምናምን ለምን ትመችዋለች ብላ ጭራሽ አንድ ዓመት በላይ ቡራና ሀይሚ የቆዩትን እሷትና መታ ብሩክን ለምን ትመችዋለች አላለችም። እንዲህ አንቺ ምን አገባሽ አንቺ ምን አገባሽ ነው ቡራን ይቅርታ ጠይቅ ይባላለች። እንኳን ይቅርታ ልትጠይቅ ቀርቶ ማለት ነው አንቺንም ይዛ ልታጣጋሽ ነበር። ሲጀመር ቡራን የምታመጣቸው ሴቶች ማለት ነው ምንም ይሁን ምን ከሶ ሲጀምሮ ሀይሚ ማንንም አትፈራም። ሀይሚ ነብር ናት፣ በቃ ነብር ማለት ነው። በቃ እስከ አለ ድረስ በጉልበቷም፣ በእውቀቷም በምኗም ብላ ጥቃትን አትፈልግም፣ ራሷን የምትከላከል ጎበዝ ናት። እና ስለዚህ እየመጣችሁ እየተዋረዳችሁ አትሂዱ፣ ሴቶች ማለት ነው። እንዲህ የፈለገ ነገር እኔ እንጃ፣ የፈለገ ነገር ይሄን ስሩ ተብላችሁ ለድራማም ለምንም ተብላችሁ ተዋውላችሁ መታችሁ ሊሆን ይችላል፣ ግን ደግሞ በዚህ ልክ አላቅም። እንግዲህ አራታችሁም ተመካክራችሁ ይሆናል የምትሰሩት፣ ምን ይታወቃል ማለት። አሁን ሀይሚዝጋ እየተናደደች ነው ያለችው። እንግዲህ ደግሞ ሌላ ሰው እሷም እዛ ትመጣለች። ዳኒን ካመጣችሁ በቃ፣ ብሩክ በትክክለኛው መስመር ለሀይሚ ሳይሆን ይሄን እየሰራ ያለው ለዳኒ ነው። አሁን ዳኒ ሀይሚ ይዘው የምትመጣ ከሆነ ብሩክ ለዳኒ ነው የሚሰ